ብዙ ጊዜ የመጀመሪያ ፍቅረኛ ሲኖርን ያለምንም ምክንያት ያለምንም ሎጂክ ስሜት ብቻ ስለተሰማን ብቻ ስለምንወደው እንዲሁ ዝም ብሎ የሚሰማንን ኢሞሽን እናምነውና ከዛ ሰው ጋር አብረን እንቀጥላለን። ልክ እየቆየን ስንመጣ ያልሆነ ባህሪ እናያለን። ስሜታችን ደግሞ ኖ ከሱ መለየት አትችሉም የሚል ነገር ይነግረናል። እና ራሳችንን ማሸነፍ እስኪያቅተን ድረስ ልክ ያን ሰው የማምለክ ነገር በ በጣም የመውደድ ነገር እሱ ከእኔ ጋር ካልሆነ ህይወት ይቆማል የሚል አይነት ስሜት ይሰማናል። ቤተሰብ ተውይለናል፣ ጓደኛ ተውይለናል። እናንተም የሚሆን የሆነ ምልክት እያያችሁ አይሆንም፣ የፈለገ ይሁን የሚል ሪስክ ትወስዳላችሁ። ያን ሪስክ መውሰድ በጣም ከባድ ነገር ነው። በተለይ አስቡት ለረጅም ጊዜ የማታውቁት ሰው ብዙ ህይወት የሌላችሁ ከዛ ያንን ሰው እንደዛ እያላችሁ ከቆያችሁ በኋላ ሁለት ዓመት ሶስት ዓመት አራት ዓመት እያለ ጊዜው እየቆጠረ ይመጣል። ከዛ እንዴት ይህ ሁሉ እድሜን አቃጥዬ ለምንድን ነው እሱ የሚለየኝ፣ አብሮ ይመቀጠል አለበት ይሁንብኝ የሚል ነገር ስሜታችሁ እየተቆጣጠራችሁ ይመጣል። ያ ነገር ግን አስቡት ለሶስት ዓመት ለአራት ዓመት ወይም ለአምስት ዓመት ብላችሁ የ30 የ40 ዓመት ህይወታችሁ እየወሰናችሁ ከመጀመሪያው ላይ እንዳልኳችሁ መጀመሪያ ላይ ሎጂካል ልትሆኑ አስችሉም፣ አልበሰላችሁም፣ ሌላ ፍቅረኛ ላያችሁም፣ ብዙ ነገር ልታስተውሉ አስችሉ። ብታዩት እራሱ ስሜታችሁ ይቆጣጠራቸዋል። ነገር ግን አንዴ ከነቃችሁ በኋላ ማቹሪቲ ኤጅ ላይ ከደረሳችሁ በተለይ ሴቶች 22 23 ከደረሳችሁ በኋላ ወንዶች ደግሞ 25 26 ደርሳችሁ የማይጠማችሁ አይነት ሰው ከእናንተ ጋር መሄድ ሰው ሊሰለቻችሁ፣ ሰው አለ አደለም? ታገኙታላችሁ፣ ታውቆታላችሁ። ከስሜቱ ግን አታችሁ ብዙ ናችሁ፣ እንቀርጋችሁ እንዴት ልሌ የሚል ጭንቀት ሊገጥማ ይችላል። ያኔ ግን ስሜቱ በደንብ ይሰማችኋል። ለምን ስሜቱ ተሰማኝ? ስሜቱ ከተሰማኝ ከሱ ጋር ነው መሆን ያለብኝ አፈቅረዋል የሚል ምክንያት መስጠት ሳይሆን ሎጂካል እሆናችሁ፣ ቆም ብላችሁ ህይወታችሁን ማየት እንዴት ነው። ከዚህ ሰው ጋር ብኖር ህይወቴ ምንድን ነው ሊሆን የሚችለው ከዚህ ሰው ጋር ብሆን ህይወቴ ደስተኛ ይሆናል። ልጆች የሚወልዳቸው ልጆች ቤት ማስተዳደር ይችላል፣ ፕሮቫይድ ማድረግ ይችላል፣ ትግስተኛ ነው፣ ብዙ ነገሮችን ለእኔ ያዝንልኛል የሚለውን ነገር በደንብ አድርጋችሁ ማየት ስለዛ ሰው ስታስቡ የሚሰማችሁ ነገር ሰላም ካልሆነ ስሜታችሁን ብቻ አዳምጣችሁ ደግሞ ይሄ ሎጂካሊ ትታችሁት ያንን ሰው ያለምንም ምክንያት በቃ አብሬ መኖር አለብኝ፣ ቤተሰብ ብዙ ነገር ተብዬበታለሁ፣ በጓደኛ ብዙ ነገር ተብዬበታለሁ፣ ጊዜን አጥፍቼበታለሁ እያላችሁ እዛ ሰው ጋር አትታገሉ። መጀመሪያ ቆም ብላችሁ ሚዲቴሽን በደንብ ሚዲቴት አድርጉ። ብቻችሁን ራሳችሁን አዳምጡት። ከስልካችሁ ተላቃችሁ ከሰው ከሶስተኛ ወገን ርቃ ራሳችሁን በደንብ አዳምጡት። ሶስተኛ ወገን ማለት እንግዲህ ቤተሰብ፣ ጓደኛ፣ የተለያየ ሰው እንግዲህ ይሄ ሰው ዝም ብሎ ብሎ ነው ባክሽ ተይው፣ ይህን ሰው ተይው፣ አታፍቀሪው ምናምን ይልሻል። ከሌላ ሴት ጋር ቆይቸዋል ና ነው ያ ነገር ሳይሆን አንቺ እውነት አምኜበት ነው ወይ የሚቀጥለው ይሄ ሰው የሆቴል ረጅም ጊዜ ቢኖር ከኔ ጋር ጥሩ ነው ወይ አተርፍበታለሁ ወይ የሚል ነገር ማሰብ አለብሽ። ብዙ ጊዜ አይታችሁ ከሆነ ሴት ልጅ በተለይ 18-19 ዓመት ሲሆናት ብላይንድ የሆነ የፍቅር ስሜት ይሰማታል። ከዛ በኋላ ግን ትንሽ እየበሰለች እየበሰለች ስትመጣ ምን አለው ይሄ ሰው ፕሮቫይድ ማድረግ ይችላል፣ እኔም ማስተዳደር ይችላል፣ ለባልነት በቂ ነው የሚል ስሜት ይሰማታል ማለት ነው። ኖርማል ነው ያ ስሜት፣ የሰውኛ ስሜት። በተለይ ሴት ስለሆንሽ ነገ ትወልጃለሽ፣ ስራ ቢኖርሽ ራሱ ስራ ትፈቻለሽ ፕሮቫይድ ሚያደርግልሽ የሚያደርግልሽ ሚያደርግልሽ የሚንከባከብሽ ከአንቺ የተሻለ አመለካከት ያለው ማቹሪቲው ኢንቲሜሲው በቃ የተሻለ ሰው መሆን አለበት። እንደዛ ስል ደግሞ ይሄ በጣም የሚያፈቅራችሁ በጣም የሚወዳችሁ ለእናንተ የሚያዝንላችሁን ሰው ትታችሁ ሌላ ሰው አፍቅሩ ከሌላ ሰው ካለው ሰው ጋር ተጠጉ ምናምን እያልኳቸው አይደለም። ሜቢ ዛሬ ያለው አመለካከት ለመለወጥ ያለው ፍላጎት ጥረቱ፣ ላንቺ ያለው ግርፀኝነት፣ ኢንቲሜሲ በጣም የተሻለ ከሆነ ዛሬ ብር ኑሮት ከምታፈቅዱ በጣም በብዙ የእድሜ ልዩነት ከምታገቢና ከምታፈቅዱ ሰው የተሻለ ሪስፔክት ሊሰጥሽ የሚችል የተሻለ ትሪት ሊያደርግሽ የሚችል እንደዚህ አይነት ሰው ነው አፍቅረሹው፣ ግን የተሻለ አመለካከት ያለው ሰው ማለት ነው። ሳትወዱት ሳታፈቅዱት በይሉኝታ ብቻ አንድ ነገር አለው ወይ ፀባይተኛ ነው አይሰድበኝም ወይም ደግሞ እኔን ያከብረኛል ብላችሁ ለነገ ተስፋ የሌለው ሰው ምንም የማያስብልሽ ሰው የትም የተዘላዘል የሚያድር ሱስ ውስጥ ያለ ሰው ምናምን ከሆነ ህይወትን እየገደለች ነው የሚመጣው። ስለዚህ እነዚህ ነገሮች እንዲሁ እንደዋዛ ዝም ብሎ ማለፍ ሳይሆን መሰረታዊ የህይወት ጥያቄ ስለሆኑ በደንብ መጠየቅ ይኖርባችኋል። አመሰግናለሁ። እንደዚህ አይነት ቆንጆ ቆንጆ የፍቅር ግንኙነት መፍትሄዎችን የምታገኙበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ የሆኑ ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡ። አነባዋ